እኔ እኔ አላቅም ብቻ ምን እንደምላችሁ አላቅም። አበበ የተባለው ሰውዬ በአቤል ላይ በጣም ነው እየተጫወተበት ያለው። ከሱ ሲቀርብ ጋሽዬ ሽየ ምን ምን ምን ይላል፣ ይቅበዘበዛል። ልክ ደግሞ እንትን ስት ሲርቅ ደግሞ ከሱ ሞር በሱ ልፍረድም አልፍረድም አላቅም ሊያ የተባለችው ሴት ምን አይነት እንትን ወንበዴ እንደሆነች ከሰውዬው መቀዝበዝበዝ ማወቅ ትችላላችሁ። ሲያወራ እኳና በስነ ስርዓት ማውራት አልቻለም? እየተንቀጠቀጠ ነው የሚያወራ አበበ ማለት ነው። በውሸት እንግዲህ አቤልን እስር ቤት ለማስገባት እንግዲህ ቆርጦ ተነስተዋል። ብቻ በጣም እኔ ትናንት እለት በጣም ተናድጄ ያለሁ? በጣም ከምላችሁ በላይ ማለት ነው። አንደኛ ለአቤል ይሄ አይገባውም። ለሰዎች ፍትህ ባስገኘ ስንት ነገር ስንት መሰዋት በከፈለ በሐሰተኛ እንትን እሱን እስር ቤት አስገብተው እነሱ እንደፈለጉ ሊፈነጥዙ እንግዲህ ያሰቡት ሁሉ በፍጹም አይሳካላቸው። ይሄ ልጅ አሁን አበበ በውሸት እኳን ቢመሰክር አቤል ላይ መጣራቱ አይቀርም። አቤል ይሄ ዘበኛ ወይም አበበ የተባለው ሰውዬ አይታችኋል። ከትናንት ወዲያም እንግዲህ ራሱ ባዘጋጀው ወጥመድ ለልውል ባዘጋጀው ወጥመድ ልዑልን ለመጉዳት እንትን በተባለበት እቅድ የራሱ ሚስት ናት በጥይት ተመታ ሆስፒታል የገባችው። እና አንዳንዴ ለሰው ተንኮል ስታስቡ ለሰው ልጅ በቃ ሀያ አራት ሰዓት በምን ልጣለው ብላችሁ እንትን ስትጠነስሱ እስከ መጨረሻ ራሱ ነው ጉዴ የሆነው። እና አሁንም በውሸት እየማለ እየተገዘተ ያለው አበበ ነገ ጠዋት በሱ ላይ ምን እንደሚደርስ አላውቅለት። አንደኛ ነገር የፈለገው ብር ቢከፈል የፈለገው እንትን ቢል በሀሰተኛ ሁለት ሰው በአንድ ሁለት ሳምንት ውስጥ ሁለት ጊዜ ሁለት አፍ ይናገራል በፊት ቃሉን ሰጠኮ ልጅቷ በሞተችበት ቀናት እዛ ቤት ውስጥ አቤል እንደሌለ ተናገረ ጋሽዬ ምኔ ምኔ እያለ ዛሬ ደግሞ እሱ ራሱ እንዳለ ራሱ እንደገደለ ራሱ እንትን እንዳለ እንግዲህ አሰተኛ በሀሰተኛ አቤል በጣም አሳዘነኝ እውነት ለመናገር ማለት ነው እንደገና እንዳዲስ ቁስሉን እንደገና እንዳዲስ ነው እንትን ያለበት እና ምን አይነት እንትን ውስጥ ጣጣ ውስጥ እንደገባ አላውቅም። ሲቀጥል ደግሞ ሊያለችበት ተብሎ ቤት ውስጥ ድረስ ወስደው አቤልን በስም ወክሽ ሌላ ሊያስቀምጠው እዛ ቤት ውስጥ በእርግጥ አቤል ያቃታል ሊያ ምክንያቱም ዘጠኝ ወር ሙሉ ቤት ውስጥ ስትሰራ ስለነበረች በመልክም ምንም ያቃታል። ይሄ ልጅ እንግዲህ ሊያ ናት ብሎ አቤልን የወሰዳት ልጅ ግን ተቸውዷል። ሊያ ሳትሆን ሌላ ሊያ ነበረች እዛ ቤት ውስጥ የተገኘችው። ምንድነች ስትባል ስሟ ሊያ ነው። ለምን እዚህ መጣች? እንግዲህ በእነሱ እየነገዱባቸው ያሉት ይሄ ህፃናቶች ወላጅ አልባ ምናምን እንትን የሚሉት እነሱን የሚንከባከቡ ምናምን ይላሉ፣ ግን እነዚህን ልጆች ግን እውነት ትክክለኛ እንክብካቤ አይደለም እየሰጡ ያሉት። ያደጉትን ወንጀል እያሰሩ። ሊያኮ ማለት ነው ገና ብዙ ችግር ያለባት ሴት ናት። ህፃናቶችን እራሱ ያለ እንትን እኮ ነው እንትን እያለቻቸው ያለችው። ከባድ ወንጀለኛ የምትባለው ዋነኛዋ መሪ ሊያ ናት። እነዚህ ሰዎች እየታዘዙ ነው። ጓደኛዋን በገዛ ሽጉጥ የመታቻት ያበበን ፍቅረኛ እንግዲህ እሷን ስትጠየቅ በስተ መጨረሻ ለምን አደረግሽው ስትባል ልዑልን አንተ ስትመጣ ጠብቀሽ በዩ ተብዬ ነው የታዘዝኩት። እንዳጋጣሚ ሆኖ ደግሞ አንተን ሳይመታ እሷን እንትን አላት። አላሰብኩትም እንደዚህ ምናምን፣ እንደዚህ እንደዚህ ትላለች። እንግዲህ ልጅቷ ሞታ ቢሆን አስቡት። እንደውም እግዚአብሔር ይመስገን ስለተረፈች፣ አበበ የተባለው በቃ ልክ ጥሩ ነገር እንደሰራ ቁጭ ብሎ ሚስቱ ልትሞት እያጣጣረች ያለች ልጅ አሁንም በውሸት አቤልን ለማሳሰር ቆርጦ ተነስቷል። እኔም ብለው ስንት ብር ቢከፈላቸው ነው ይህን ያክል ለሰው ልጅ ጉድጓድ የሚቆፍሩት? መስራት እኮ ይቻላል፣ ሰርቶ ማግኘት ይቻላል። ሰው ባልሰራው በሰው ላብ ቁጭ ብሎ እየበላ እንደዚህ ልቡ ያብጥበታል። የአቤል መጨረሻ ምንድን ነው አላውቅም። የእውነት መጨረሻውን ናፈቀኝ። በተለይ ይቺ ሊያ የተባለችው ወንበዴ እሷ የምትያዝበት ቀን ቅርብ አድርገው ከዛ በኋላ ያልቅላታል እስካሁን ድረስ በጣም ብዙ ርቀት በጣም ብዙ ነገር ተሰርተው አይተውታል የአሁኑ ደግሞ በጣም ከፋ ከምላችሁ በላይ በውሸት እየማሉ በውሸት እየተገዘ በውሸት እንት እያሉ አቤልን መልሶ እንግዲህ አቤል በጣም በሚያሳዝን ሁኔታ የተሰጠው እነዚህን ወንጀለኞች በዋስ ነው የወጣው ታውቃላችሁ፣ ከእስር ቤት በዋስ ነው የወጣው። እስከዛ ድረስ እነዚህ ወንጀለኞችን ፈልጎ ካላገኘ እነሱ ካልተገኙ፣ ቃላቸውን እንትን ካላሉ አቤል መልሶ እንደሚታሰር ነው የተነገረው። ይህንን ደግሞ ተጠቅመው ደግሞ እነ አበበ የተባሉት እነ ሊያ የተባሉት እሱን መልስ ወደ እስር ቤት እንዲገባላቸው በውሸት እንዲምል እና እንዲገዘት አድርጋ አበበን በውሸት ሞልታ ነው እንትን ያለችው። ልውል በጣም ተሸውዷል አበበ። ስልክ የለውም ከሊያ ጋር አያወራም እያለ ምስጊን ስልኩን ይጋ ነው ይላል። ግን እሱ ግን ታንኮል ካሰብሽ ስልክ ታጫለሽ ማለት አይደለም። በዛችኛውም ተንከስሽ ስልክ ደውሎ ሊናገር ይችላል። የራሱን ፍቅረኛ በሽውጥ አስመትቶ ገና ለሰው ጉድጓድ ይቆፍራል። ምን አለበት ለእሱ አደርጎት በሆነ ሽውጥ አልኩ። እውነት ሚስቱን ትቶ እሱን ራሱ አበበን መቶት በሆናል። እኔ ሁል ጊዜ እላቸዋለሁ እንደዚህ አይነት ቦታ ላይ አትሄዱ፣ ጥንቃቄ ማድረግ አለባችሁ። ዘው ብላችሁ ሰው ቤት አትግቡ፣ ወጥመድ ላይ አዘጋጅተው ሊጠብቋችሁ ይችላሉ። ልክ እንደዚህ ያው፣ እኛ ደግሞ እንደምታያቸው፣ እንግዲህ ምንም ነገር ምንም ነገር ሲሆን ቀድመው እነሱ ናቸው እዛ ቤት ውስጥ የሚገኙ። እንደውም ፈጣሪን ማመስገን ነው፣ ምንም ስላልተጎዳ። ልውል ልውል ላይ ቢሆን እስኪ ምን ይውጠን ነበር? ጎብዝ እናቱስ ምን ትሆን ነበር? የልውል እናት ከባድ ነው በጣም በጣም አስቸጋሪ ነው። በጣም ከምላችሁ በላይ ብቻ ፈጣሪ እውነትን ያውጣለት እና አቤልን ነፃ ያውጣ። እና የዚህ ጉደኛ ሰውዬ የአበበ ጉድና የሊያ የተባለች ሴት አሁን ላይ ቆርጠው ተነስተዋሉ አቤልን ለማሳሰር ማለት በቃ። ምክንያቱም እየደረሱባቸው ነው፣ እያንዳንዱ በቀኝ በግራ ልውልም አቤልም እንግዲህ እንደምትላቸው ፋታ ፋታ ሳጥተዋቸዋል። ያላቸው አማራጭ በሀሰተኛ መስክሮ አቤልን ማሳሰር ነው። ለዚህ ደግሞ እነ ልዑል እነ አቤል መቼም ቢሆን ወደ ኋላ የሚሉ ሰዎች አይደሉም። አሁን አቤል እንደዚህ ስለተባለ በሀሰተኛ ስለተመሰከረበት ስራውን ያቆማል ወይም እነሱን ማፈለግ ያቆማል ማለት አይደለም። እንደውም ነገሩ እንዲባባስ እያደረገች ነው ሊያ የተባለችው ሰው። እኔ ምን አይነት ክፉ እንደሆነች አላውቅም። ሴት ልጅ ናት። ከእነሱ አልፎ እንግዲህ በእሷ ዙሪያ ያሉ ህጻናቶች ይህ ምንድን ነው ምን ድርጅት ነው አቋቁማለሁ እረዳለሁ እያለች የምትሰራቸው ወንጀለኞች ግን እነሱን የሚንከባከብ ሰው አመጣለሁ ወይ ሁን ምናምን እያለች የእሷን ቆሻሻ ስራ እያሰራች እሷ ግን በሰላም ምንም ነገር እንትን ሳይልባት በስልክ ብቻ እየደወለች ማዘዝ ነው የእሷ ስራ እና ምንም አይነት ነገር ሲፈጠር ዋና ተጠያቂዎቹ እሷ የምታዛቸው ሰዎች ናቸው እንጂ ሊያ አይደለችም። እራሷ ላይ የተጠነቀቀች የምትሰራቸውን ስራዎች ሁሉ በሰው እያዘዘች እና አሁን ይቺ ልጅ ምን አይነት ምረት ነው የሚደረግላት? የክፉ ክፉ ምን አይነት አረመኔ እንደሆነች እንግዲህ እናንተን ተመልካቾች እንግዲህ በዚህ በትንሽ ቀን የልጅቷን ክፋት እያያች ነው። ለቤተሰቦቿ ማትሆን ለምንም ለምንም ማትሆን ሴት ናት። ሊያ ማለት ገንዘብ እና ገንዘብ ብቻ ነው እሷን የሚገዛት። ጭራሽ ይባስ ብላ አሁን ደግሞ ሰውን እዛ ቤት ውስዳችሁ እንደዚህ አድርጉ እያለች በእነሱ ላይ ወይኔ፣ አረምን አይነት ጨካኝ ናት! አረምን አይነት ጨካኝ አረምን ብትሆን ነው የአበበን ተውት። አበበ የዋጋውን ማግኘት አለበት። እስካሁን ድረስ ተለማምጠውታል፣ እዛ ቁጭ አድርገው እየቀለቡት ነው ያለው። ይባስ ብሎ ደግሞ በሐሰት እየመሰከረ ሲጠግብ ማለት ነው። ሚስቱን አስገድሎ ነበር በራሱ ጉዳይ በራሱ ችግር እሷም ኦልሬዲ እዛ ወንጀል ውስጥ አምናበት ነው የገባችው። ልዑልን ነበር ይዛ የሄደችው ግን ለራሷ ቀመሰች። አረ እውነት እውነት እውነት፣ አንድ ቀን ትወጣለች። እነዚህ ወራዳዎች እስከ መጨረሻ ድረስ ይደክማሉ ይለፋሉ እንጂ ምንም ስኬታም አይሆኑም። እውነት ናት የምታሸንፈው። የሊያን እንትን ቆሻሻ እነሱ እየሰሩ እስከ መጨረሻ ምን አይነት ችግር ውስጥ እንደሚገቡ ታያላችሁ? ምንም አይመስለውም። ደግሞ ሳወራ አያፍርም እኮ ጎበዝ። ምንም ነገር በቃ ምንም እንዳልተፈጠረም ምንም ነገር እንትን እንደሌለ ነው የሚያወራው። ክብር ብዝ ክብር የሌለው ሰው ትናንት እለት እኔ አቤል በጣም ነው ያሳዘነኝ፣ ከምላችሁ በላይ እኔ እስካሁን ድረስ አይቼው እንደዚህ ሲሆን አይቼው አላውቅም። አቤል በተለይ ይሄ በዚህ ዘበኛ በአበበ ምክንያት እንትን ሲል በጣም ነው የከፋው። በጣም ማለት ነው። አንደኛ ነገር ልውል በእኔ የመጣ ሞተህ ቢሆን ያሽውጥ አንተ ላይ ተተኩሶ ቢሆን ምን ይውጠኝ ነበር፣ በእኔ በእኔ ምክንያት አንተ እንትን ብለህብኝ ነበር። በቃ በጣም አዘነ። በዚህ ስራ በነዚህ ትንከስስ ሲሆኑ ሰዎች ልጁ ስራውን እንዳይሰራ እያደረጉት እኮ ነው ያሉት፣ አዳዲስ አጀንዳ እያመጡ በየቀኑ እንደውም ሊያናት ብለው እዛ ቤት ውስጥ አቤልን ከወሰዱት ቤት ውስጥ የሚገርማችሁ ነገር ውስጥ ላይ ራሱ የሆነ ድምፅ እንትን የሚል ነበር። ህፃናቶች ይሁን አላቅም፣ ብቻ እኔ ይቺ ሴት እኮ አላምናትም። አላምናትም እነሱ ለምን ቤት መኖሪያ ቤት እንደሚገቡም ባላቅም እኔ አላምናትም ብያል፣ በፍጹም የምትሰራቸው ስራዎች ምንም አይነት ምሕረት፣ ምንም አይነት እንትን የላትም። በቃ በጣም ክፉ፣ ጨካኝ ናት። እኛ እንደዚህ እንደምናያት እንደምናስባት አይደለችም። ለምንም ሰው የምትራራ አይደለችም ልጅቷ። አንድ እና አንድ ገንዘብ እና ገንዘብ ብቻ ነው የምታሳድደው። ይሄ ደግሞ መጨረሻዋ ምን እንደሚሆን አብረን እናያለን። የት የት እሷ የምታጠራቅመው የፈሰሰው ላብ የምትምትለው የምትለው ነገር መጨረሻዋ ምን እንደሚሆን እናያለን። ለጊዜው እየፈነጠዘች ነው የተያዘሽ ቀን እነ ልውልጅ ከገባች ያልቅላታል። በዛ ሰዓት ብዙዎቻችሁ በተለይ በአበበ በጣም ተናዳችሁበታል። አንደኛ ነገር አበበ ስታዩት በጣም ዝምተኛ ምናምን መስሎ የሚሰራቸው ስራዎች ግን ታቅናችሁ እናንተ ከምታስቡት በላይ ነው የሚሰራው። ዝም ያለ ሰው ከነገራችን ላይ በጣም ይጎዳል። በሐሰት በእንትን እየመሰከሩ እውነት እውነትን እያወጡ በስከ መጨረሻ ደግሞ አሁን ላይ ብሎ ብለው አልሳካላችሁም ሲል መልሶ አቤል እስር ቤት እንዲገባ የማያደርጉት ነገር የለም። ግን አይሳካላችሁ መቼም ቢሆን አይገባም። መቼም ልዑል ቆሞ እየሄደ አቤል ተመልሶ እስር ቤት ይገባል ማለት ዘበት ነው። እንደውም የእነሱን በደንብ በተለይ ሊያ ያለችበትን በደንብ እንትን እንዲሉ ነው ያጠናከሯቸው። ክፉ ሰው ናት በጣም የመጨረሻ። እና ደግሞ ልጅቷ ምን ሆነች እያላችሁ እየጠየቃችሁ ነበረ። በሺ ውጤት የተመታችሁ የአበበ ፍቅረኛ እንግዲህ ስለ እሷ ልዑል ደህና ናት ብለዋል። እሷ ራሷ አንድ ሌባ ናት። ልዑልን እዛ ቤት ውስጥ የወሰደችው ምንም አታውቅ መስላ ተልካ የመጣች ናት። እና ግን ደህና ናት ብሏል። ሊውል ምንም ተጎድታለች፣ ግን ለሞት የሚዳርግ አይደለም ብሏል። ብቻ የሚሰሩት ስራ መጨረሻቸውም እንደሚሆን አብረን ነው ያለ አበበም ሆነ ሊያም ሆነ እንትናም ሆነ አቤልን እንትን ለማለት በጣም ብዙ እየደከሙ እየለፉ ነው፣ ግን አይሳካላቸውም። በስተ መጨረሻ አቤል ነጻ ይወጣል፣ እነሱ ደግሞ እስር ቤት ይገባሉ ብለን ተስፋ እናደርጋለን። ለማንኛውም ግን የምወዳችሁ የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ቪዲዮ ላይክ ያደርጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ደና ሰንብቱ እያልኩኝ ሀገራችን የኢትዮጵያን ሰላምና ፍቅር ያንጣልን፣ እያልኩኝ ሁላችሁም ለምታበረታቱኝ ወንድሞች ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።